ፈንክሽን የሚል በተን አለ እንደምታዩት ማለት ነው። ፈንክሽን የሚል በተኑን አንዴ ትጫኑታላችሁ። ከዚህ ጋ የተለያዩ ኦፕሽኖች አሉ ስፕሊት ፖይንት፣ ሃርሞኒ፣ ብዙ ኦፕሽኖች አሉ። እናንተ ምን ታደርጋላችሁ? ሜንቱ ላይ እዚች ጋር ታብ በመንካት ማለት ነው እዚ ታብ የምትላለች እዚች ጋር ታቧን ሴሌክት በማድረግ ምን የሚላል እዚህ ስተል ክሬተር የሚላለ እሱ ጋር በሱ ስሬት ያለችሁ አንዴ ትነካላችሁ እና እዚህ ላይ ከገባን በኋላ ምንድን ነው የምናደርገው? እዚህ አሴምብሊ ላይ ነው የምናደርገው። ስለዚህ እናንተ ቅድም እንዳሳያችሁ ታቡን ወደ ጎን እናደርጋችሁ፣ እዚህ ኦፕሽን ላይ ታመጡታላችሁ። ከዛ በኋላ ሁን ለምሳሌ እኔ የፈለኩትን ስታይል ላሳያችሁ። አሁን ይሄ ችካ ስታይል ነው የጂፒሱ ለምን የፈለኩት ይሄንኛውን ስታይል ማለት ነው፣ እዚህ ጋር እንደምታዩት ሰርቼላችኋለሁ። ይሄንኛውን ስታይል እኔ የፈለኩት ቢላ ያለውን ማለት ነው። ይህን ስታይል ከነ ፊሊንጉ ነው የፈለኩት እና የጂፒኤሱ ችክችካ ላይ ኤላይ ማስገባት ፈለኩ ማለት ነው። እሱ ያለው ስለዚህ በዚህኛው ፋንታ ኤላይ ላይ ማስገባት ፈለኩ። ለምሳሌ ነው ማሳያችሁ። እና ምናረጋለው እዚህ ስታይል ላይ ነው ማስገባት የፈለኩ። ስለዚህ ማስገባት የፈለጋችሁበት ስታይልን ሰሌክ ታደርጋላችሁ። እኔ አሁን መርጫለው የጂፒኤሱን ችካ ማለት ነው። ከዛ እዚህ ፈንክሽኑ ላይ እንመለሳለን። ከዛ ክሬት ላይ እንገባለን። ከዛ አሴምብሊ ላይ እናደርገዋለን ታቡን ቀይረን፣ ስለዚህ አሁን ኤ ላይ ነው እኛ ማስገባት የፈለግ ነው ማለት ነው ስታይሉን። ስለዚህ እዚህ ጋር ነው አንዴ ኤን ትጫኑት አላችሁ። ኤን ስትጫኑት እዚህ ጋር ምናመጣላችሁ እንደምታዩት ሜን ኤ ላይ ነው እያላችሁ ነው። አሁን ለምሳሌ ቢ ላይ ቢሆን ቢ ላይ ነው የምታደርጉት። ፊሊንግ የተለያዩ አሁን ሜን ኤ አለ፣ ቢ አለ፣ ሲ አለ፣ ዲ አለ ፊሊንግ ማስገባት ከፈለጋችሁ የፊሊንግም አለ። እያንዳንዱ ብሬክም ኢንትሮች ሁሉም አሉ፣ ኢንዲንግም አሉ። ስለዚህ እኔ የፈለግኩት አሁን ሜይን ኤ ላይ ነው ማስገባት የፈለግኩት ማለት ነው። ዋናው ስታይሉ ላይ ነው መቀየር የፈለግኩት ስለዚህ ኦኬ እለዋለሁ። እዚህ ጋር እንደምታዩት ኦኬ ትሉታላችሁ። እሺን ኦኬ እንለዋለን። ከዛ ደግሞ እዛኛው ያለው ስታይል ላይ ኤ ላይ ሴሌክት ካረጋችሁ በኋላ አሁን ምንድነው ማሰብ ያለባችሁ፣ ምታመጡት ስታይል ላይ የቱ ጋ ነው ያለው ሜን ቫሬሽኑ ማለት ነው። ኤ ላይ ነው ቢ ላይ ነው የሚለውን ነው እዚህ ጋር ሰሌክት የምታረጉት ማለት ነው። እዛ ጋ ያለው ቢ ላይ ነው ያለው ማለት ነው። ስለዚህ ቢ ላይ አረገዋለው ማለት ነው። ስለዚህ ከዚሁ ጀምሬ ላምጣ አንዴን፣ ሰሌክት ታደረጋላችሁ። ስለዚህ ከዚህ ስታይል ነው መውሰድ የፈለግኩት ሰሌክ ታረጋላችሁ ማለት ነው። ሰሌክት ታረጋላችሁ ኤግዚት ብላችሁ ትወጣላችሁ። ስለዚህ ይሄውም ቢ ላይ ጭኗል። ስለዚህ ሁሉንም ነው ያንዳንዱን ሪትም ዋን ሪትምቱ ቤዙን ሁሉም ኮርዶችን ነው የምናመጣውና ስለዚህ ሪትም ዋን ደግሞ እናመጣለን። ስለዚህ ስታረጉ ይቀየርባችኋል። ስለዚህ እናንተ ሜን ኤ ላይ ሳይሆን ቢ ላይ አርጋችሁ ነው ታመጡት ማለት ነው። ከዛ አንዴ ሴሌክት ማድረግ ነው። ከዛ ኤግዚት ትሉታላችሁ። ከዛ ቤዙንም እናመጣለን። ቤዙንም ስነካ እንደምታዩት ሜን ኤ ላይ ይወስዳል። ስለዚህ ቢላ ያርጋችሁ እናንተ ትወስዳላችሁ እንዳትሳሳቱ ማለት ነው ስለዚህ ቢላ ላይ ያለውን የፈለግኩት ይሄንንም እንደዛው ወደ ታች ቢ ላይ ያረጋችሁ ሴሌክት ያረጋችሁ እዚ ላይ ያረጋችሁ ኤግዚት ማለት ነው ማለት ነው ሁሉንም በዚህ መልኩ እናረገዋለን ስለዚህ ሴሌክት ያረግን እንወስደዋለን ማለት ነው ይሄንንም እንደዛ ከሜን ቢ ላይ ያረግን ሴሌክት ያረግን እንወስደዋለን አሁን ሁለት ብቻ ነው የቀረን እሱንም እናመጣዋለን ማለት ነው በቀላሉ መተካካት ማለት ነው። ስለዚህ ይሄንንም እንደዛው እናመጣዋለን። አሁን ለምሳሌ ቼክ እናድርገው። አሁን ኤ ላይ የጂፒሱ ችካ ነበረ፣ አሁን ደግሞ እንስመ እንደምታዩት መጥቷል። ይሄ ከመጣ በኋላ እና ምን እናደርጋለን? አሁን እንደዚህ አድርጋችሁ ጊዜ ብትሉ ሴቭ አይደረግላችሁም። እና ምን አለ ዚች ጋር ሴቭ የምትል ኦፕሽን አለች እንደምታዩት፣ እሷን አንዴ ክሊክ እናረጋታለን። ምን ላይ ነው ሴፍ ምናደርገው? እኔ አሁን ዩኤስቢ ላይ ነው ማድረግ የፈለኩት። ከዛ ፎልደሪን መርጣለሁ፣ ምሳሌ ፎልደሪን መርጣለሁ። አሁን እዚሁ ላይ ስለሆነ የፈለኩት ሪፕሌስ አረግዋለሁ ማለት ነው። ሴቭ አድርጌ ስሙ ተመሳሳይ ነው። አዎ ኦኬ ለዋለሁ ማለት ነው። ከዛ የስ ለዋለሁ ማለት ነው። አሁን ኤክሲት አድርገን መስማት እንችላለን። ይስት አድርገን አሁን የጂፒኤሱ ቢላ ያለው ይሄን ይመስላል። አሁን እዚህ ጋር በቀላሉ አመጣ ነው። እንደምታ ፊሊንጉ አሁን እንደምታ የጂፒኤሱ ነው። እዚያውን ፊሊንጉን ደግሞ መቀየር ከፈለጋችሁ ድጋሚ ትገቡና ፊሊንጉን ምን የዛኛውን ስለምፈልገው እዛ እዚሁ ተመልሳችሁ ስታይል ክሬት ውስጥ ትገባላችሁ። ከዛ አሴምብሊ ላይ ትገባላችሁ ማለት ነው። ከዛ በኋላ ኤ ላይ እዚህ ጋር ማለት ነው ሴሌክት ታደርጋላችሁ። ኤ ላይ ሴሌክት እዚህ ከነካችሁ ስትነኩ አሁን ስለነካው ነው እዚህ ጋር ያመጣልኝ ማለት ነው። አሁን ለምሳሌ ካንስል ለበለውና ይኸው ምንም ሳልነካ አያመጣልኝም። ስለዚህ ለምታዩት ኤን ስነካ አይቷል፣ እዚህ ኦፕሽን ያመጣልኝ ማለት ነው። አሁን እዚህ ጋር ፊሊንጉን ነው መውሰድ የፈለግኩት እኔ። ስለዚህ ምን ትላላችሁ? ፊሊንግ ኤ ትሉታላችሁ። ኤ ላይ ነው ማስገባት የፈለግኩት ኦኬ ትሉታላችሁ። እና ከፊሊንግ ኤ ላይ ነው ቢ ላይ ነው የምታመጡት የሚለውን ያስመርጣችኋል። እኔ ከፊሊንግ ቢ ላይ ነው የምናመጣው ተመሳሳይ ስለሆነ ሜን ቫሪሽኑን ከዛ ስለወሰድን ከዛ ነው የምናመጣው። ስለዚህ ሴሌክት እናደርጋለን። በቅድሙ ማለት ነው በተመሳሳይ መልኩ ሴሌክት እያደረግን ፊሊንግ ቢ ላይ እናደርገዋለን። እርግጠኛ እየሆናችሁ ማለት ነው አሁን እንደዚህ ፊሊንግ ስታመጡ ሶስቱን ብቻ እስከ ቤት ከወሰዳችሁ በቂ ነው። ምንጊዜም እንደውም ከሪትምዋና ከሪትምቱ ውጪ አይሰራም ፊሊንግ እና አልፎ አልፎ የሚሰራበት ሁኔታ አለ። እናንተ ሁለቱን ካመጣችሁ በቂ ነው። አሁን እንስ ነው። ስለዚህ ፊሊንጉን ወስደናል። ስለዚህ ቀደም እንዳሳያችሁ ሴፍ ትሉታላችሁ ከዛ ዩሲቢ ላይ ታደርጉታላችሁ ከዛ በኋላ ፎልደራችሁን ትመርጣላችሁ መጀመሪያ ያለበት ጋር ፎልደራችሁን ትመርጣላችሁ ከዛ አሁን እኔ እዚሁ ላይ የፈለግኩት ከዛ ኦኬ ለዋለሁ ከዛ የስ እንለዋለን ከዛ ኤግዚት እናደርገዋለን እስኪ አሁን እንስማው ይኸው ሁሉም ነገር ፊሊንጉ ሙሉን ተቀይሯል ያያችሁት ማለት ነው። በዚህ መልኩ ነው በዚህ መልኩ ነው የአንዳንዶችን ስታይል ወደፈለጋችሁበት የምተካኩት ማለት ነው። በደንብ አውቋችኋል ብዬ አስባለሁ። እና የዛሬ ክላሳችን ይህን ይመስላል። ቴሌግራም ቻናል አለ፣ ስክሪን ላይ እንደምታዩት አት ኪቪኪ ሰቨን የሚል ማለት ነው። በዛ ሰርች አርጋችሁ ማግኘት ትችላላችሁ። ኢንስታግራም ደግሞ አካውንት አለ ኪቪኪ ሰቨን የሚል ማለት ነው፣ ስክሪን ላይ እንደምታዩት እዛ ገብታችሁ ሰርች አድርጋችሁ ፎሎ ላይክ ማድረግ እንዳይረሳ። በሁሉም ሶሻል ሚዲያ ሙዚቃ እየሰራ እንሄዳለን። ይሄ ሁለተኛው ቻናል ነው። አይ ቲንክ ይህን ስታይል ዋናው ቻናሌ ላይ ሰለችዋለው፣ ሙሉን ማለት ነው አሳይቻችኋለው። አንተ ታላቅ ለሚለው ቆንጆ የሆነ ስታይል አሳይቻችሁ ነበረ እና ቲክቶክ አካውንትም አለን፣ ኢንስታግራም አለን፣ ቴሌግራም ቻናልም አለ፣ በዚሁም ዩቱብ ቻናል አለ እና ሰብስክራይብ፣ ላይክ እያደረጋችሁ ድጋፋችሁን አሳዩን ማለት ነው። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።